እስኪ ይህንን ልንገራችሁ አንድ ቀላል መጠጥ በጠዋቱ የመጀመሪያ ነገር አድርጋችሁ ለአስር ቀናት ብቻ ብትወስዱ ሆዳችሁን ጠፍጣፋ ለማድረግ ለማድረግና የሆድ መነፋትን ለመቀነስ ይረዳል ብላችሁ ታምኑኛላችሁ። አያችሁ፣ በታሪክ ዘመናት ሁሉ የቀድሞ አባቶቻችን ከተፈጥሮ የሚገኙ ንጥረ ነገሮች ያለውን የመፈወስ ኃይል ይረዱ ነበር። ቀላል የሆኑ መፍትሄዎች ብዙውን ጊዜ የተሻለ እንደሚሰሩ ያውቁ ነበር። ዛሬ በተከታታይ ሲወሰድ ጣፍጣፋ ሆድ እንዲኖራችሁ የሚረዳችሁን የሦስት ቀላል ግባቶች አስደናቂ ውህደት ላካፍላችሁ እፈልጋለሁ። ይህ ስለፈጣን ፈጣን መፍትዎች ወይም ታምራዊ ፈውሶች አደለም። ይህ ከሰውነታችሁ ተፈጥሮዊ ሂደቶች ጋር በመስራት ብግነትን እና ጤናማ የምግብ መፈጨትን ለመደገፍ ነው። ይህንን የጠዋት መጠጥ በጣም ውጤታማ የሚያደርጉት ሦስት ግባቶች ላስረዳችሁ። የመጀመሪያው ግባት ሊያስገርማችሁ ይችላል። እርሱም በቀላሉ ሙቁ ውሃ ነው። ቀዝቃዛ ወይም የሚፋጅ ሙቅ ውሃ ሳይሆን በሚመች ሁኔታ የሞቀ ውሃ። ምናልባት እያሰባችሁ ይሆናል እውነት ሙቅ ውሃ ብቻ ለዚህ ይሆናል ብላችሁ። ነገር ግን የዚህን ቀላል ንጥረ ነገር ኃይል አቅልላችሁ አትመልከቱ። ሙቅ ውሃ ለምግብ መፈጨት ስርዓታችሁ አስደናቂ ጥቅሞች አሉት። ሙቅ ውሃ ስትጠጡ በምግብ መፈጨት ትራክታችሁ ውስጥ ያሉትን ጡንቻዎች ዘና እንዲሉ ይረዳል። ሙቅ ሻወር መላ ሰውነታችሁን እንዴት ዘና እንደሚያደርግ አስቡ። ሙቅ ውሃ በውስጣዊ አካላቶቻችሁ ላይ ተመሳሳይ ውጤት አለው። የደም ስሮችን የሚያሰፋ ቫሶ ዳይላተር ብለን እንጠራዋለን። ይህም ማለት የደም ስሮቻችሁን ይከፍታል። እንዲሁም የምግብ መፈጨት ትራክታችሁን የሚሸፍኑትን ለስላሳ ጡንቻዎች ዘና እንዲሉ ያደርጋል። ይህ መዘናጋት ምግብ ባንጀታችሁ ውስጥ በቀላሉ እንዲያልፍ ይረዳል። ይህም የሆድ ድርቀት እድልን ይቀንሳል። በተጨማሪም ሙቅ ውሃ የምግብ መፈጨት ኢንዛይሞችን ምርት ያነቃቃል። እነዚህ ኢንዛይሞች የምትበሉት ምግብ ለመፍጨትና ንጥረ ነገሮችን በአግባቡ ለመምጠጥ አስፈላጊ ናቸው። ሙቅ ውሃ የጥጋብ ስሜትንም ይሰጣል። ይህም የምግብ ፍላጎታችሁን በተፈጥሮ ለመቀነስ ይረዳል። ከጨጓራችሁ በፍጥነትም ስለሚወጣ ሜታቦሊዝማችሁን ያፋጥናል። ይህም በምግብ መፈጨት ስርዓታችሁ ላይ እፎይታ እንዲሰማችሁ ይረዳል። ሁለተኛው አስማታዊ ግብዓት አዲስ የተጨመቀ የሎሚ ጭማቂ ነው። ሎሚ በቫይታሚንስ የተሞላ ሲሆን፣ ይህም ሴሎቻችሁን ከጉዳት ለመጠበቅና ብግነትን ለመቀነስ የሚረዳ ኃይለኛ አንቲኦክሲደንት ነው። ሎሚን በሙቅ ውሃ ላይ ስትጨምሩ የምግብ መፈጨትን በብዙ መንገዶች የሚደግፉ ውህደት ትፈጥራላችሁ። የኮምጣጣው ጣዕም የምግብ መፈጨት ጭማቂዎችን ያነቃቃል። አፋችሁ ኮምጣጣ ነገር ስትቀምሱ እንዴት ምራቅ እንደሚያመነጭ አስተውላችኋል? ተመሳሳይ ምላሽ በጨጓራችሁና በአንጀታችሁ ውስጥ ይከሰታል። ይህም ምግብን ለመፍጨት የሚረዱ ኢንዛይሞችን ምርት ይጨምራል። ሎሚ በተጨማሪም በምግብ መፈጨት ትራክታችሁ ውስጥ የሆድ መነፋትንና ምቾት ማጣትን ለመቀነስ የሚረዱ ተፈጥሯዊ ጸረ ብግነት ባህሪያቶች አሉት። በአንጀታችሁ ወይም በኮሎናችሁ ላይ ብግነት ካለባችሁ በሎሚ ውስጥ የሚገኙት ቫይታሚን ሲና ሌሎች ውህዶች እፎይታን ይሰጧችኋል። ምንም እንኳን ሎሚ ኮምጣጣ ጣዕም ቢኖረውም በሰውነት ውስጥ ከተፈጨ በኋላ አልካላይን የማድረግ ውጤት አለው። ይህ የሰውነታችሁን የፒኤች መጠን ለማመጣጠን ይረዳል። ይህም የንጥረ ነገሮችን ትክክለኛ ሜታቦሊዝም ይደግፋል። ሰውነታችሁ የበለጠ አልካላይን ሲሆን ምግብ በተሻለ ሁኔታ በማዘጋጀት የተከማቸ ስብን መቀነስ ይችላል። በሎሚ ውስጥ ያለው ቫይታሚን ሲ የሰውነትን በሽታ የመከላከል ስርዓትም ይደግፋል። ይህም ለኢንፌክሽኖችና ለበሽታዎች የመቋቋም አቅማችሁን ይጨምራል። ያስታውሱ ጤናማ የበሽታ መከላከል ስርዓት ማለት በምግብ መፈጨት ስርዓታችሁ ውስጥ በመላው ሰውነታችሁ ላይ አነስተኛ ብግነት ማለት ነው። ከምድር የተገኘ ስጦታ የሆነው ሎሚ ለምግባችን ለምግባችንና ለጤንነታችን ከተሰጡ ፈዋሽ እጽዋቶች አንዱ ነው። አሁን ሶስተኛውን እና የመጨረሻውን ግብዓታችንን የአፕል ቆምጣጤ ወይም ደግሞ አቼቶን እናያለን። ይህ ከተመረተ አፕል የሚገኝ ምርት አሴቲክ አሲድ፣ ቫይታሚኖች፣ ማዕድናትና ሜታቦሊዝምን የሚደግፉ ጠቃሚ ውህዶችን ይዟል። የአፕል ቆምጣጤ የደም ስኳር መጠንን ለመቆጣጠር ይረዳል። ይህም ስኳር ወደ ደም ስር የመቀላቀል ሂደቱን በተለይም ከምግብ በኋላ የተመጣጠነ ያደርገዋል። ይህ ተጽዕኖ የኢንሱሊን መቋቋም ስጋትን ለመቀነስ ይረዳል፤ ይህም ለሜታቦሊክ ሲንድረም እና ለሁለተኛው አይነት የስኳር በሽታ የመጀመሪያው እርምጃ ነው። የደም ስኳርን ከመቆጣጠር ባለፈ የአፕል ቆምጣጤ የስብ ህዋሳትን የማንቀሳቀስ ችሎታ አለው። የሆድ ችግሮቻችሁ ከተጨማሪ ስብ ጋር የተያያዙ ከሆኑ የአፕል ኮምጣጤ ይህንን የስብ ክምችት ለመቀነስ ይረዳል። የስብ ሜታቦሊዝምንም በማፋጠን ሰውነታችሁ ስብን በብቃት እንዲያቃጥል ይረዳል። እንደ ሌሎቹ ግብአቶች ሁሉ የአፕል ኮምጣጤም የጥጋብ ስሜት የመስጠት ውጤት አለው። ይህም ለረጅም ጊዜ ጥጋብ እንዲሰማችሁና አጠቃላይ የካሎሪ ፍጆታችሁ እንዲቀንስ ሊያደርግ ይችላል። የሃይድሮክሎሪክ አሲድ እና የምግብ መፈጨት ኤንዛይሞችን ምርት ያነቃቃል። ይህም ለፈጣን ሜታቦሊዝም፣ ለሆድ ድርቀት መከላከልና በምግብ መፈጨት ትራክታችሁ ውስጥ ያለውን ጋዝ ለመቀነስ አስተዋጽኦ ያደርጋል። ጥናቶች እንደሚያሳዩት የአፕል ኮምጣጤ የኤልዲኤል ኮሌስትሮል መጠንን ዝቅ ሊያደርግ ይችላል። ይህም የልብና የደም ቧንቧ በሽታ ስጋትን ለመቀነስ አስተዋጽኦ ያደርጋል። አስታውሱ የሆድ ዙሪያ ስፋት ለልብና የደም ቧንቧ ጤና ጠቃሚ አመላካች ነው። የወገብ ዙሪያችሁን በመቀነስ እንደ ከፍተኛ የደም ግፊትና የልብ ድካም ያሉ ሁኔታዎችን ለመከላከል እየረዱ ነው። የአፕል ኮምጣጤ የአፕል ኮምጣጤ በተጨማሪም ጸረ ተዋሲያን ባህሪያት አሉት በተለይም በአንዳንድ ባክቴሪያዎች ላይ እንዲሁም ጸረ ፈንገስና ጸረ ቫይረስ እርምጃዎች አሉት። ይህም የሰውነታችሁን የመከላከያ ስርዓት በብዙ መንገዶች ይደግፋል። እነዚህን ሦስት ግብአቶች፣ ሙቅ ውሃ፣ ሎሚ እና የአፕል ኮምጣጤን ስታዋህዱ ጥቅሞቹ በእውነት አስደናቂ ናቸው። አንድ ላይ ሆነው ምግብ በሥርዓታችሁ ውስጥ በብቃት እንዲያልፍ በመርዳት የምግብ መፈጨትን ያሻሽላሉ። ሰውነታችሁ መርዛማ ንጥረ ነገሮችን በብቃት እንዲያስወግድ በመርዳት የሰውነት መርዛማነትን የማስወገድ ሂደት ይደግፋሉ። በዚህ ውህድ ውስጥ ያሉት አንቲኦክሲደንቶች ሴሎቻችሁን ከጎጂ ፍሪ ራዲካልስ ይከላከላሉ። ይህም የኦክሲዴሽን ጉዳትን ይቀንሳል። ይህ መጠጥ የኮሌስትሮል መጠንን ለማሻሻል እና ብግነትን ለመቀነስ ይረዳል። ይህም ዝቅተኛ የልብና የቧንቧ ስጋትን ይከላከላል። በዚህ ውህድ ውስጥ ያሉ በርካታ ክፍሎች ሰውነታችሁን ከቫይረሶች ከባክቴሪያዎችና ከፈንገሶች ራሱን እንዲከላከል ይደግፋሉ ይህም የበሽታ መከላከል አቅማችሁን ያጠናክራል። ምናልባትም ለጠፍጣፋ ሆድ ግባችን በጣም አስፈላጊ ነገር ይህ መጠጥ የጥጋብ ስሜት እንዲሰማችሁ በማድረግ የምግብ ፍላጎትን ለመቆጣጠር ይረዳል። ይህም ከልክ በላይ የመብላትን ዝንባሌ ይቀንሳል። ሜታቦሊዝምን በመደገፍ እና የምግብ ፍላጎትን በመቀነስ ይህ መጠጥ ከመጠን በላይ ክብደት መጨመርን ለመከላከል ይረዳል እና ለክብደት አያያዝ አስተዋጽኦ ሊያደርግ ይችላል። እነዚህ በቀላሉ ከቤታችን የተገኙ ግብዓቶች ሲዋሃዱ ለአጠቃላይ ጤንነታችን ምን ያህል ብዙ ጥቅሞች እንደሚሰጡ በእውነት አስደናቂ ነው፣ በተለይም የሆድ መነፋትን ለመቀነስና ጠፍጣፋ ሆድ ለመፍጠር። አሁን ይህንን ጠቃሚ መጠጥ እንዴት ማዘጋጀት እንዳለብን እንነጋገር። ሂደቱ በጣም ቀላል ነው። ከአንድ እስከ ሁለት የሞቀ ውሃ በኩባያ ጨምሩ። በጣም ሞቅ ያልሆነ፣ በጣምም ያልቀዘቀዘ መካከለኛ ደረጃ ላይ ያለ ለብ ያለ ውሃ። ከሁለት እስከ ሶስት የሾርባ ማንኪያ አዲስ የተጨመቀ የሎሚ ጭማቂ ጨምሩ። ለተጨማሪ ጥቅም የሎሚውን ልጣጭ ጥቂቱን መፈቅፈቅ ትችላላችሁ። በመጨረሻም አንድ የሾርባ ማንኪያ የአፕል ኮምጣጤ ጨምሩ። አዘገጃጀቱ አንድ ወይም ሁለት ደቂቃ ብቻ ይወስዳል። ይህንን ውህድ አዘጋጅታችሁ በጠዋቱ በባዶ ሆዳችሁ በአንድ ጊዜ መጠጣት ትችላላችሁ ወይም ወደ ሁለት ጊዜ ከፍላችሁ አንዱን ለጠዋት አንዱን ደግሞ ከሰዓት መጠቀም ትችላላችሁ። ለመክፈል ከመረጣችሁ በእያንዳንዱ ጊዜ ግማሽ የሾርባ ማንኪያ የአፕል ኮምጣጤ ተጠቀሙ። በዚህ መንገድ ቀኑን ሙሉ የውሃ ጥቅም ማግኘት ትችላላችሁ። እነዚህ ግብአቶች አስደናቂ ጥቅሞች ቢሰጡም በጥበብ መጠቀም አስፈላጊ ነው። ሎሚን ከመጠን በላይ አትጠቀሙ። ከመጠን በላይ መጠቀም ከጊዜ በኋላ የጥርስን መከላከያ ሽፋን ሊጎዳ ይችላል። በተመሳሳይ የአፕል ኮምጣጤን በመጠኑ ተጠቀሙ። እስከዚህ ሰዓት ድረስ ሰምታችሁን ስለተከታተላችሁን እናመሰግናለን። እባካችሁ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናሉን ሰብስክራይብ በማድረግ አበረታቱን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።